በግሎ ኪዳን ከ39 መጽሐፎች በስድስተኛ ቦታ የተቀመጠን ከመጽሐፊት ወደ ኋላ ከዘዳግብ ቀጥሎ ያለ መጽሐፍ ቅዱስ ነው። ክብር ላይ ኢየሱስ ይሁን። የሰማችሁ አሜን። ስለዚህ አንዳንድ ሰዎች ለማግኘት እንግዲህ ኢያሱን በአዲስ ኪዳን እየፈለጋችሁ አትቆዩብን። አንድ ላይ እየፈጠነን እንሂድ ለማለት ነው። ክብር ላይ ኢየሱስ ይሁን። ምዕራፍ ሁለት ከቁጥር አንድ ላይ እንደዚህ የምል ቃል አለ የነዌ ልጅ ኢያሱ ሄዳችሁ ምድሪቱንም ኢያሪኮን እዩ ብሎ ከሰጢም ሁለት ሰዎች በስውር ላከ። ሄዱ፤ ረዓብም ወደሚሏት ጋለሞታ ቤት ገቡ፣ በዚያ አደሩ። የኢያሪኮም ንጉሥ እነሆ፣ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ፣ ሲባል ወሬ ሰማ። የኢያሪኮም የኢያሪኮ ንጉሥ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡት ሰዎችን አውጪ፣ ብሎ ወደ ረዓብ ላከ። ሴቲቱም ሁለቱም ሰዎች ወስዳ ሸሸገቻቸው። እርሷም አው ሰዎች ወደ እኔ መጡ፣ ከወዴት እንደሆኑ ግን አላውቅ። በሩም ሲዘጋ ሲጨልም ሰዎች ወጡ፣ ወዴት እንደወዱ አላውቅም። ፈጥናችሁ አሳድዷቸው ታገኟችሁ አላችሁ አለች። እርሷ ግን ወደ ሰገነቱ አውጥታቸው ነበር፤ በዚያ በረበረችው በተልባ እግር ውስጥ ሸሽጋቸው ነበር። ሰዎችም ወደ ዮርዳኖስ መሻገሪያ በሚወስደው መንገድ አሳደዷቸው። እያሳደዷቸው ከወጡ በኋላ በሩ ተቆለፈ። እነዚህም ሳይተኙ ሴቲቱ ወደ እነርሱ ወደ ሰገነቱ ወጣች። ያልቻቸው እግዚአብሔር ምድርቱንም እንደሰጣችሁ እናንተንም መፍራት በላችን እንደወደቀ በምድርቱም የሚኖሩ ሁሉ ከፊታችሁ እንደቀለጡ አወቅ እዚህ ናችሁ ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስን ማዶ በነበሩትም እናንተ ፈጽማችሁ ባጠፏቸው። በሁለት በአሞራውያን ነገሥታት በሲኦንና በዐግ ያደረጋችሁትም ሰምተናል። ቁጥር 11 ይህንን ነገር ሰምተን ልባችን ቀለጠ፣ አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና አላችሁ ከናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። አሁን ባካችሁ በእግዚአብሔር ማሉልኝ፣ በእውነት ምልክት ስጡኝ። እኔ ለእናንተ ቸርነት እንደሰራው እናንተ ደግሞ ለአባተ ቤት ቸርነት እንድትሰሩ አባትንና እናተን፣ ወንድሞችን፣ እህቶችን ያላቸውንም ሁሉ እንድታድኑ፣ ሰውነታችንንም ከሞት እንድታድኑ ሰዎች ይህን ነገራችን ባትገልጪ ነብሳችን በነብሳችሁ ፈንታን ለሞት ይሆናል። እግዚአብሔር ምድሪቱን በሰጠን ጊዜ ከአንቺ ጋር ቸርነትን እውነትን እናደርጋለን አሏት። አንድ ደቂቃ ንጸል። መጽሐፈ ኢያሱ ነው እንግዲህ፣ መጽሐፈ ኢያሱ 24 ምዕራፍ አለው። ከምዕራፍ አንድ ጀምሮ እስከ 24 ድረስ እግዚአብሔር አምላክ ለሙሴን ጭምር ሲናገር የነበረው ኪዳም የወረሱበት መጽሐፈ ኢያሱ ምዕራፍ 21 ከቁጥር ወደ 40 ጀምሮ ወደ ታች ስናየው እግዚአብሔር ለእስራኤል ቤት ከተናገረው ከመልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። የሰማ ሰው አለ ስለዚህ ምንድን ነው የምለው ኢያሱ መጽሐፍ ላይ ከዘመናት በፊት ሲነገር የነበረው በሙሴ ዘመን ሲነገር የነበረው ከዚ በፊት ሲነገር የነበረው እግዚአብሔር ለእስራኤል ቤት ደካማ ቢሆኑ በደንዳና ቢሆኑ ተስፋ የሚያስቆርጡ ቢሆን በእግዚአብሔር ላይ የሚያወሩ ቢሆን መሪዎቻቸውን የሚያሰቃዩ ቢሆን እግዚአብሔር ከተናገረው መልካም ነገር አንድም አልቀረም እንጂ ፈጽመላቸው ቸውብድጋልና ልብ አድርጋቸው እግዚአብሔር በእናንተ ቆሞ በሰዎች ቆሞ በሁነፈ ቆሞ በነቢያት ቆሞ በፓስተር ቆሞ በየትኛውም ነገር ቆሞ እግዚአብሔር የተናገረልኝ ድምፅ አለ፣ የሰማሁት ድምፅ አለ። ምን ሰው ሁለት እጅ ከፍ አድርጌ እኔ እንደዚህ ልበላችሁ፣ በእናንተ አለመቻልና በናንተ ዲካ ምክንያት መንገድ ላይ ቆሞ አይቀርም። እግዚአብሔር የተናገረላችሁ ቃል ይፈጸማል። በጣም አስደናቂ የሆነ ቃል ነው እና ምንድን ነው የሚለው

መጽሐፍ ኢያሱ ምዕራፍ አንድ ላይ ከቁጥር አርባ 0 አካባቢ ረታች ስናነብ እንደዚህ ይላል። አሳረፋቸው፣ ተቀመጡ፣ ወረሱ። እግዚአብሔር ከዙሪያቸው ካለው ከርተኛው የተለያዩ ሰዎች አሳረፋቸው። ምምስል ሰጣቸው፣ እንደዚህ አደረጋቸው። አደረጋቸው የሆነ በትክክል ይህንም ቃል ሰምቶ ከመንፈስ ኮኔክት ከኔ ጋር የሚያደርግ ሰው ካለ የሰው ክፋት፣ የኑሮ ውድነት፣ የምድር ክፋት፣ አለመቻላችሁ፣ ወረቀት አለመኖር፣ የንግግር አለመቻላችሁ፣ ሁሉም ነገር መንገዶቻችሁ አይዘጋም

ወደ ኢያሱ ወይንም ከመምጣቱ በፊት ቅድም እንደነገርኳችሁ ሙሴ ያገለገለው አምስት የፈንታቱ ወይም የቶራ ወይም የሕግ መጽሐፍ የሚባሉ እነዚህ ኦሪት መጽሐፎች አሉ። ዘፍጥረት፣ ዘጸአት፣ ዘለዋውያን፣ ዘውልቁ፣ ዘዳግም እነዚህ የሚባሉ መጽሐፎች አሉ። ሙሴ ነገር ግን እስራኤላውያን ከፋርኦን ቤት በደንብ ስሙ፣ እስራኤላውያን ከፋርኦን ቤት ታወጣ ለምለው ኪዳን ሰምቶ ሙሴ ልክ ወተትና ወደማር ወደሚታፈሳው ሀገር ታስገባ ለው ቃል ሰምቶ ሙሴ ወጥተዋል። ግን ለሙሴ የተሰጠችው እድሜ 120 ዓመት ነበረች። ከመቶ ሀያው የመጀመሪያው አርባ ዓመት በፋርዖን ቤት እስራኤላውያን የሚያዩት ሲቃይ እያየው አብሯቸው ቆይቶ ነበረ። ሌላው ደግሞ ምንድን ያደረገው ሁለተኛው አርባው ዓመት የአማቹን በግ እየጠበቀ በመደረበዳ ተቀምጦ ነበረ። እግንው ሰማኒያ ሲሆን እግዚአብሔር እንደዚህ አሉ። ሂድና ፈርኦን ቤት ገብተህ አለኝ የእስራኤልን ድምፅ ሰሚች ያለው ካሉበት መገራ ልታወጣቸው ሦስት ላይ በቁጥቋጦ ውስጥ የሚነደው እሳት አሳየና ጨለማ ውስጥ ለተቀመጡ ሰዎች ላይ እሳት ያየሁ ሰው ወደ እነሱ አስገባ። ልክ እንደዚህ እሳት ያየሁ ሰው ያየው ሰው ልክ እንደዚያ ገባና እግዚአብሔር የተናገረውን ቃል ለእነሱ ለመናገር ፈለገ።

ምን አይነት እንደሆነ የሆነ ድምፅ ላስገባ ነው። ጉልበታችሁን የበለው መንፈስ ምን እንደሆነ አላተም። በእናንተ ላይ ጌታ በሆነው ጉዳይ ላይ እግዚአብሔር አምላክ ዛሬ ማታ ጌታ ያደርጋቸዋል። በኢየሱስ ቤታችሁን ተለብሽን ሪሞት እንደዚህ እንድትቆጣጠሩ መግቢያችሁንና መውጫችሁን የሰ

ኢትዮጵያውያን ሰዎች ሲቃይ እያሳያቸው ነበረና ልክ ዛ ቦታ ነበረ ነበር። እስራኤል አብያን ይዞ ከዛ ምድረ በዳ ወደ ከነዓን ለማድረስ አርባ አመት ተቀመጠ። 40 አመት ሲቀመጥ የሙሴ ዕድመ ለ3 40ዎች 120 አመት ብቻ የሰማ ሰው የሙሴ አመት አራት ጊዜ 40፣ መጀመሪያ ፋርዖን ቤት ያደገበት አርባ ሁለተኛ በአማቹ ቤት በግ ሲጠብቅ የቆየው አርባ ሶስተኛ እስራኤላውያን እየመራ የቆየበት አርባ የሙሴ ዕድመ ስንት ነበር? 120 ነበረ? የሰሙት ሰዎች ከሙሴ ከፋሮን ቤት ሲወጣ እስራኤላውያን ወደ ትገባላችሁ ነው የተባሉት

ሳይደንስ እድሜው አለቀ። እኔ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ በጣም የሚገርመኝ ኢያሱ መጽሐፍ ኢያሱ ምዕራፍ አስር ላይ አምስት የአእሙራውያን ነገስታቶች ዩሳቢያውን የአውያውያን የሚባሉ እነዚህ አምስት ነገስታቶችን ለመዋጋት ስነሳ ከእግዚአብሔር ድምፅ ሰምቶ ነበር። ጉጌው ሳያጠናቅቅ ፀሐዩ ጠለቀችው። እግዚአብሔርን ጸለየና እንደዚህ አለ በገባውን ምድር ጉጊ አላሸነፍኩና የሄደችው ፀሐይ ተመልሳትቆማት አንድ ቀን ሙሉ ድል እስኪያገኝ ድረስ ፀሐይ ቆማ ጠበቀች። እንደዚህ ልበጣችሁ አሁን ሰምታችሁ ዝም ብላችሁ እ ፊልም ጉዞ መሄድ አይተልም ከሰማችሁት ኪላን ጋር ለል ሆንላችሁ አንዳንድ ጊዜ እየሰማን እየሰማን ፕሮፌት ሲደረብ ፓስተሮች ሲደረብ መጽሐፍ ሲናነብ ብራያይም ስናይ ሁሉም ነገር ስናደርግ ማንንም ተለዚህ እንደዚህ ሲና እንሰማለን። ነገር ግን ከጊዜው ጋር አይሄድም። እግዚአብሔር ግን ዛሬ ማታ የቀባኝ ሰዎች ካላችሁ ነቃ ብሉ፣ ሊባርካችሁ ይፈልጋል። አመት መቁጠር ሳይሆን የሰማችሁትን

አንደኛ ክፋሉን ቤት ወጥቷል፣ ሁለተኛ የሚኖሩበት ምድረ በዳ ነው። ሄዶ የሚገቡበት ሰው የሚበላ ሰው የሚመስል ግብዳ የሆኑ ሰዎች፣ ረጃጅም የሆኑ ሰዎች፣ ጠፋቁ የሆኑ ሰዎች፣ የሚያስበሩ የኤናቅ ልጆችና የኒፍሌም ልጆች ተስፋ የሚያስቆርጡ በውጊያ የታወቁ ሰዎች አሉ። መሪያቸው ሙሴ የተነሳ ተስፋ ያደረጋችሁ ነገር በእጆቻችሁ ተወስዶባችሁ በዚህ ዓመት እንዴት መቀጠል ይችላሉ? የምትሉ ሰዎች በዚህ ዓመት እንደዚህ ቀጠላሉ የምትሉ ሰዎች ለቀጥላዊ ጉዞው ማን መሪ የሆነ የምትሉ ሰዎች እግዚአብሔር በአስደናቂ ሁኔታ ይሸኛቱ እ በዚህ ትምህርት እየባልኩ ነው። በዚህ

ምንድን ነው ካላችሁ፣ ልክ ሙሴ አገልግሎቱን እንደዚህ ጨርሶ እንትን ስል ለካ እስራኤላውያን የሆኑ ሰዎች ሶስት ነገር እንዲታወቁ ፈልጋለሁ ከኋላ ፋሮን ያሉበት ምድረ በዳ ሄዶ የሚገቡበት የት ነው መሰላችሁ ዘፍጥረት ምዕራፍ ስድስት ላይ የሰው ልጆችና የእግዚአብሔር ልጆች ተጋቡና የኒፍሌምን ወገን ወለድ የሚል ቃል አለ። የሰማ አሜን። እነዚህ ሰዎች እስራኤል አለን ሄዶ የሚገቡበት የትኛው ታውቃላችሁ? ኒፍሌም ወገን ዛለት የኤናቅ ልጆች ዘር ያለበት ነው። የሰማ አሜን። እነዛ ስም ሲጠራ ሰው ጦረኛ እንደሆነ ሰው ያውቃል። አሁን ወደ ወተትና ወደ ማርሚታ መሳገር ትገባላችሁ ስል እነሱ መግባታቸው አይደለም፣ አሁን የመንገድ ችግርም አይደለም፣ የፋሮንም ስደት አይደለም። የሰዎችን ታላቅነት ታይቶ በጣም ያስፈራችኋል። እግዚአብሔር ግን አብሯቸው ስለነበረ

ወይ ማንም ልምከራው፣ ወይስ ምን ላድርገው፣ ወዴት ቢገባ ይሻለኛል? ያንቺ ጉዳይ ነው። እግዚአብሔር ምስክር ነው። እነዚህ ሰዎች ምስክር ናቸው። ጌታ መንፈስ እንደዚህ ብሎኛል። ከዚህ ቀን ጀምሮ እግዚአብሔር ከተናገርሽ ከመልካም ነገር አንድም ሳይቀር